ጥያቄ፣ በደሙ የማቅረብን ስራ በስጋው ደግሞ የጥልን ግድግዳ የማፍረስ ስራ የሰራው አብ ነው ወይስ ወልድ ነው? ጥያቄ፣ ተባረክ። እንደዛ ልዩነት አለ እንዲ መጽሐፍ ቅዱስ ላይ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር ስለሚል በአብና በወልድ ነው። አብ በወልድ ሆኖ ይታረቃል። ወልድ ደግሞ የአብ መኖሪያ ሆኖ ያስታርቃል። አስታራቂውና ታራቂው ግን የተለያዩ አካላት ናቸው የሚል አስተምሮ መጽሐፍ ቅዱስ የለውም። ምናልባት አንተ አስታራቂውና ታራቂው የተለያዩ አካላት ናቸው የሚል ግምት ኖረ ከሆነ ለሱ የሚሆነውን ማስረጃ ማቅረብ ይኖርባል። ታራቂውና አስታራቂው የተለያዩ አካላት አይደሉም። ታራቂው የሚኖረው በአስታራቂው ነው። እግዚአብሔር በክርስቶስ ሆኖ ነው ዓለም ከራሱ ጋር የሚያስታርቀው በዛ ሰውነት በዛ ደም የሚታረቀን አብ ነው ብዬ አስቀምጭ፣ ያለው አንተ ደግሞ እነዚህ የተለያዩ አካላት ናቸው ብለህ የምታስብ ከሆነ የተለያዩ አካላት ለመሆናቸው ማስረጃ ማቅረብ ነው። በደሙ የማቅረብ ስራ፣ በስጋው ደግሞ የጥልን ግድግዳ የማፍረሱ ስራ ነው። ከላይ እየጠቀሰ የመጣውና አብ ያለን የሚሰራው ወይም ደግሞ ወልድ የሚሰራው የት ሆኖ ነው? ከአብ ተለይቶ ነው ወይስ አብ በውስጡ ሆኖ ነው ወልድ ያንን የሚሰራው? ስለዚህ ወልድ በደሙ አቅርቦናል፣ በስጋው ደግሞ የጥል ግድግዳ እንዳፈረሰ ማለት ይችላል፣ ይቻላል መጽሐፉ እስከፈቀደልን ድረስ መጽሐፉ የሚለውን ማለት ምንም ችግር ወልድን የአብ ማደሪያ የአብ መገለጫ ሰውነት ነው ካልም በኋላ እንዴት ነው ወልድን በስጋው የጥልን ግድግዳ አፈረሰ በደሞ አቀረበን ማለት የሚቻለው ይሄዳል ወይ ነው። ያ ስጋ የምንለው አካል የምንለው ከወልድ ጋር የሚያያዝ ነው ለማለት ነው እንጂ ወልድ ደግሞ ሌላ ስጋ አለው ማለት አይደለም። ስለዚህ ወልድ በስጋው የጥልን ግድግዳ አላፈረሰም ማለት ነው። በምኑ? ምክንያቱም ወልድ ስጋ ነው አልኝ። ወልድ ደግሞ በስጋው የጥልን ግድግዳ ማፍረስ ይችላል አልኝ። ስጋ በስጋ የአብ ሰውነት ሥጋ ነው። እስካሁን እያልክ አልነበር? ደግሞ እንጀራ ሥጋ ይላልና ስለዚህ ወልድ ሥጋ ነው። ደሙስ ማለት ማስረጃ ካለ፣ ምናልባት ከኃይሉ ዮሐንስ ጋር ስታወሩ እዛ ላይ አውርታችሁታል። አሁን ላይ ድንገተኛ ስለጠየቀኝ ማለት ስለማልችል፣ ምናልባት ሌላ ጊዜ ከመጣኝ ይችኛውን ቪዲዮ ማሰማት ትችላለህ። ካለህ ማቅረብ ነው፣ ከሌለ ደግሞ የለህም ነው። ተዘጋጅተህ ትመጣለህ፣ በሌላ ጊዜ ትሞክራለህ። ኦኬ፣ የለህም። ሰላም ሰላም። ጥያቄ፣ በደሙ የማቅረብን ስራ፣ በስጋው ደግሞ የጥለን ግድግዳ የማፍረስ ስራ የሰራው አብ ነው ወይስ ወልድ ነው? ጥያቄ ነው። ተባረክ። እንደዛ ነው፣ ልዩነት አለ መጽሐፍ ቅዱስ ላይ? አይ ከሌለም ችግር የለም። ማን ነው የሚለውን አስረዳም። ያው እንግዲህ መጽሐፍ ቅዱስ በአብና በወልድ መካከል የሚደረግ ነገር ነው እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር ስለሚል በአብና በወልድ ነው። አብ በወልድ ሆኖ ይታረቃል፣ ወልድ ደግሞ የአብ መኖሪያ ሆኖ ያስታርቃል። አስታራቂውና ታራቂው ግን የተለያዩ አካላት ናቸው የሚል አስተምህሮ መጽሐፍ ቅዱስ የለውም። ያንን ነው እንግዲህ ቅድም ጀምሮ ሳነሳ የነበረው። ምናልባት አንተ አስታራቂውና ታራቂው የተለያዩ አካላት ናቸው የሚል ግምት ኖሮ ከሆነ እንግዲህ ለሱም የሆነውን ማስረጃ ማቅረብ ይኖርባል። እኛ ግን በአብ በወልድና ምናምን አብና ወልድ ግን የተለያዩ አካላት አድርጎ መጽሐፍ ቅዱስ እንዴት እንደማያስተምር የመጽሐፍ ቅዱስ ማስረጃዎችን እየጠቀስን ስናይ ነው የቆየ ነው። ሳስተምር አንዳንድ ጥቅሶች እየጠቀሱ ሳስተምር ነበር። በመሀል ገብቼ ነበረ ከልጆችም ጋር ስታወራ ምናምን እየሰማው ነበረ ሰባት ዮሐንስ ምዕራፍ ስድስት ላይ ያሉትን ሀሳቦች ስታነሱ የነበሩትን ነገር ሰምቻለሁ። ግን ሞራውን የኔ ጥያቄ እንት የሚለው የሚያጠነጥነው ነው። ልክ በደሙ የማቅረብን ስራ በስጋው ደግሞ የጥልን ግድግዳ የማፍረስ ስራ የሰራው ማን ነው የሚለውን ሀሳብ ማን ነው የሚለውን አስረዳኝ። የኤፌሶ ምዕራፍ ሁለት ላይ ያለውን ሀሳብ ማለት ቦታው አሳሳቱ እዛ ላይ መሰለኝ ነው ማን ነው የሚለውን ነገር አብ ነው በዛ በሰውነቱ የሚኖረው አብ ነው። በዛ ሰውነት አብ የሚኖሩበት ደግሞ ሰውነቱ ደግሞ ወልድ ነው ብዬ ተናገሬ ያለው። አንተ ልትለው የምትፈልገው ነገር ካለህ ግን ተናገረውና፣ የተለየ ነገር ካለህ በመጽሐፍ ቅዱስ መሰረት ይሄ ነው ብያለው እኔ። ታራቂና አስታራቂው የተለያዩ አካላት አይደሉም። ታራቂው የሚኖረው ማስታራቂው ነው። እግዚአብሔር በክርስቶስ ሆኖ ነው ዓለም ከራሱ ጋር የሚያስታርቀው በዛ ሰውነት በዛ ደም የሚታረቀን አብ ነው ብዬ አስቀምጫ። ያለው አንተ ደግሞ እነዚህ የተለያዩ አካላት ናቸው ብለህ የምታስብ ከሆነ የተለያዩ አካላት ለመሆናቸው ማስረጃ ማቅረብ ነው። እኔ ግን ሰፊ ጊዜ ወስጄ የተለያዩ አካላት እንዳልሆነ አብ የሚኖረው በወልድ እንደሆነ የምናገረውን ቃል ከራሴ አልናገረውም ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል የሚሉ በርካታ ጥቅሶችን አንስቼ ኢየሱስን ወልድ ብቻ ብሎ ማስቀመጥ ተገቢ እንዳልሆነ በብዙ ማስረጃዎች አስቀምጫለሁ አሁንም ይህንኑ ተናገር ያለው አንተ ግን የተለየ ሀሳብ ካለ ድሉ ልስጥህና ተናገር ከሌለ ደግሞ እንግዲህ ጥቅስ ላንብብ አንድ ደቂቃ ከሰጠኝ ጥቅስ ላንብብና ምናልባት ሀሳቤ ቤቱ እንዴት እየሄደ እንደሆነ እንድትረዳው፣ ኤፌሶ ምዕራፍ ሁለት ላይ አብና ወልድ የተለያዩ አካላት መሆናቸውን የሚያሳይ ጥቅስ ነው። ስለ አካላት ብቻ ሳይሆን ሞር አሁን በጥቅስ አስደግፌ ስለሆነ ልጠይቅ የፈለኩት ል ኤፌሶ ምዕራፍ ሁለት ላይ አስራ ስምንት ላይ እንደዚህ የሚል አሳባል በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና የሚል ጥቅስ አለና በእርሱ ስራ ብሎ እርሱ ብሎ የሚጠራው አብን ነው ወይስ ወልድን ነው የሚል ነው። ምክንያቱም ይሄ በእርሱ ስራ ተብሎ ደግሞ ከላይ ሲጠቀሱት ልጠይቅ እንደሞከርኩት በደሙ የማቅረብ ስራ፣ በስጋው ደግሞ የጠለን ግድግዳ የማፍረሱ ስራ ነው ከላይ እየጠቀሰ የመጣውና፣ ይሄ በእርሱ የተባለው አብ ነው በአብ ስራ ነው ማለት ትችላለሁኝ ወይ በወልድ ስራ ነው ማለት ትችላለሁኝ? እንዴት ነው ያንተ ምልከታ? አብ ወልድ ብሎ እየጠቀሰልህ እንዴት እንዛ ትላለ ያንን የሚሰራው ግን አብ፣ ያንን የሚሰራው ወይም ደግሞ ወልድ የሚሰራው የት ሆኖ ነው? ከአብ ተለይቶ ነው ወይስ አብ በውስጡ ሆኖ ነው ወልድ ያንን የሚሰራው? አሁን አንተ ማስረጃ ማቅረብ ያልቻልከው የተለያዩ አካላት ሆኖ ነው ወይ የሚሰራው የሚለው ነው። ማስረጃ ማቅረብ ማትችለው እንጂ ይህንማ ትክክል እኮ ነው። በሰውነቱ ብያ አለ፣ በደግሞ ብያ አለ። ስለዚህ ወልድ በደሙ አቅርቦናል፣ በስጋው ደግሞ የጥል ግድግዳ አፍርሷል ማለት ይችላለን። አብም በስጋው መጽሐፍ እስከፈቀደልን ድረስ ካለ ማለት ምንም ችግር የለም። አሁን ችግር ያለው የአብ ማደሪያ የአብ መገለጫ ሰውነት ነው ካልም በኋላ እንዴት ነው ወልድን በስጋው የጥልን ግድግዳ አፈረሰ፣ በደሞ አቀረበን ማለት የሚቻለው ይሄዳል ወይ? ነው ያ ስጋ የምንለው አካል የምንለው ከወልድ ጋር የሚያያዝ ነው ለማለት ነው እንጂ ወልድ ደግሞ ሌላ ስጋ አለው ማለት አይደለም። ስለዚህ ወልድ በስጋው የጥልን ግድግዳ አላፈረሰም ማለት ነው። በምኑ አልከኝ። ሌላ አካል የለውም ወልድ እራሱ ስጋ ነው እንጂ በስጋው አፈረሰ ነው እያልክ ነው። ስለዚህ ስጋው በስጋው የጥልን ግርግዳ አፈረሰ። የሚፈርሰው እኮ የዲያብሎስ ስራ ነው እንጂ ወልድ አይደለም። ገብቶኛል። በስጋው ስጋ በስጋው የጥልን ግድግዳ አፈረሰ ነው እያልከኝ ነው። እንዴት እንደዚህ ነው ምክንያቱም ወልድ ስጋ ነው አልኝ። ወልድ ደግሞ በስጋ የጥልን ግድግዳ ማፍረስ ይችላል አልኝ። የአብ ሰውነት ስጋ ነው እስካሁን እያልክ አልነበር? ስጋ ነው ሰውነት ነው ሚል ዮሐንስ ስድስትም ላይ እያወራችሁ ከሰማይ ህይወት እንጀራ የሚሰጠው አብ ነው ተሰጪው ደግሞ ወልድ ነው። አምሳ አንድ ላይ ደግሞ ሄዶ ለዓለም ሰጠው ብሎ ደግሞ እንጀራ ስጋ ነው ይላል እና ስለዚህ ስጋ ወልድ ነው ሰውነት ነው ደሙስ ማለት ነው። እንግዲህ ደሙም መንፈሱም የአብ ነው ብለን እንደምታስተምር አውቃለሁ። እኔ የምለውን ነገር አንተ ትላለህ ከምትለኝ ማስረጃ ካለ አሰማን ደሙ ቪዲዮውን ትዝ ካለ ምናልባት ከሀይሉ ዮሐንስ ጋር ስታወሩ እዛ ላይ አውርታችሁታል ሀሳቡና አሁን ላይ ድንገተኛ ስለጠየቀኝ እንትን ማለት ስለማልችል ምናልባት ሌላ ጊዜ ከመጣኝ የትኛውን ቪዲዮ አሰማ ትችላለህ። ግን ዝም ብሎ የምትለው ነገር ሲጠፋ ወደ ዝም ብሎ ወደ ተራ ነገር ውስጥ ወደ ስድድብ ውስጥ መሄድ ካለህ ማቅረብ ነው። ከሌለህ ደግሞ የለህም ነው። ተዘጋጅተህ ትመጣለህ፣ በሌላ ጊዜ ትሞክራለህ። ኦኬ የለህም። ስጋው የወልድ ነው ካልክ በኋላ በወልድ ስጋ ነው ካል ወልድ እራሱ ስጋ ብቻ ባለ ደማ እንልትለው የሚታየው ነገር በሙሉ ስለ ሰውነቱ በምንበት ጊዜ ስጋው ብቻ ብለህ አትልም ደሙ ደሞ የሌላ ስጋው ደሞ የሌላ የሚባል ነገር አይደለም። ሌላ ጊዜ እንግዲህ ማስረጃ ሲኖርህ ይዘናና እንትን እናደርጋለን ማለት ነው። እንግዲህ ምንድን ነው መጽሐፍ ቅዱሳችን ስለ እርቅ በሚያወራበት ጊዜ ስለ እርቅ የሚያወሩ ክፍሎችን በሙሉ ማየት ነው። እግዚአብሔር በክርስቶስ ሆኖ ታረቀን ካለ እግዚአብሔር የተመሰገነ ይሁን። ክርስቶስ የሚለው ያንን ሰውነት ነው። ያ ሰውነት ደግሞ ስጋ ብቻ ነው ማለት አንችልም። ሰውነት እኮ ነው ሰው ሙሉ ሰው እኮ ነው። ደም አለው ማለት ነው እኮ። ደም የሌለው አጥንት የሌለው ምናምን የሆነ ስጋ ቆዳ ብቻ ማለት እኮ አይደለም። እንደዛ አይነት ነገር መሆን የለበትም። መጽሐፍ ቅዱሳችን ሞተልን ብለን በምናወራበት ጊዜ ልጁ ሞተ ነው የሚለው። በሌላ ቦታ ላይ ደግሞ የሰው ልጅ ሞተ ይላል። በሌላ ቦታ ላይ ደግሞ የሰውነቱ ቤተ መቅደስ ሞተ ይላል። ይሄ መጽሐፍ ቅዱስ ሐሳብ እንጂ ከአብ የተለየ ሌላ አካል ሞተልን የሚል መጽሐፍ ቅዱስ ማስረጃ የለም። ምክንያቱም ይሄ ሰውነት የማን መኖሪያ ነው? የአብ መኖሪያ ነው። የአብ መታያ ነው። የአብ መልክ ነው። ይህን መጽሐፍ ቅዱስ ነው የሚነግረን። እኔን ያየ አብን አይቷል ነው የሚለው ስለዚህ አብን የምናይበት አካል ወልድ ነው። አብ ከወልድ በተለየ አካል የሚል ማስረጃ ማቅረብ የሚችል አንድም ሰው የለም። እኔ የውስንት ዘመኔ ነው እዚህ ጠይቃለሁ። ሁሉም በየአካባቢው የተለያየ ነገር ከመናገር በስተቀር እንደዚህ አደባባይ ቀርቦ አሁን ከተናገርከው ልጅም ጭምር ምንም የለም። ማስረጃ ማቅረብ አትችልም። ስለዚህ አሁንም አንተም የሞከርኩት በላይ የሆነ የቃላት ጨዋታ ለመጫወት ሞክረ ነበረ ግን ማስረጃ ስትጠየቅ የለም የለም። ስለዚህ ኢየሱስ ክርስቶስ የስጋውም ባለቤት ነው፣ የደሙም ባለቤት ነው። ኢየሱስ ብለህ በምትል በምንልበት ጊዜ ኢየሱስን እኮ የሚሰጠው እንጀራም የህይወት እንጀራ የተባለውም ኢየሱስ ነው ብሎን የህይወት እንጀራ የሚሰጠውንም ኢየሱስ ነው። እዚህ ኢየሱስ የሚታየውም የማይታየውም የሰውነቱም የአምላክነቱም የወልድነቱም የአብነቱም ስም ነው። ኢየሱስ እኔ ነኝ የህይወት እንጀራ የምሰጠው ካለ እንግዲህ ይሄ ኢየሱስ የሚለው ስም የወልድ ብቻ ሊደረግ አይችልም ማለት ነው። ምክንያቱም የሰጪውም ስም ኢየሱስ ተባለ። ሰጪው አብ መሆኑን እናውቃለን። የህይወት እንጀራ የሚሰጠው አብ መሆኑን በዮሐንስ ወንጌል ምዕራፍ ስድስት ላይ ግን ኢየሱስ ነው ካለ ይሄ ኢየሱስ የሚለው ስም የወልድ ብቻ ልናደርግ አንችልም። ስለዚህ የማንችለውን ነገር ደግሞ የተጻፈውን መካድ ማይቻለው